አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ ውድና የተከበራችሁ የቀኑ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ከባለፈው የቀጠለ ትረካችን እንቀጥላለን። በዱኒያ ላይ ጀነት የተመሰከረላቸው ሰሀቦች የሚለውን ክፍል ሶስት ላይ ስድስትና ሰባተኛውን እና የትናቆም ነው። ዛሬ ደግሞ ስምንትና ዘጠኝ አስርን አብረን እንመለከታለን። አውራችሁ ይቆዩ። ስምንተኛ ሰዒድ ብን ዘይድ ረዲየላሁ ዓንሁ። ሰዒድ ብን ዘይድ ረዲየላሁ ዓንሁ ወይም አቡል አዋር በሚል ስም ይታወቃሉ። የነብዩ ሰለላሁ ዓለይሂ ወሰለም ሰሃባ የነበሩና አስርቱ ጀነት ከተመሰከረላቸው ሰሃቦች ውስጥ አንዱ ናቸው። ቤተሰብ ሰዒድ ብን ዘይድ ረዲየላሁ ዓንሁ የተወለዱት ከዘይድ ቢን አምር ከአንድ ጎሳና ከፋጢማ ቢንት ባጃ ኩዛኣ ጎሳ በመካ ከተማ ተወለዱ። ወላጅ አባታቸው በ605 አመት ተገደሉ። ሰይድ ብን ዘይድ ረዚየላሁ አንሁ 30 ልጆች ከአስራ አንድ ሚስቶቻቸው ነበራቸው። ሚስቶቻቸው እኛ ፋጢማ ቢንት አልኸጣብ የኡመር ረዚየላሁ አንሁ እህት፣ ሁለተኛ ጁሌሳ ቢንት ስወይድ፣ ሶስተኛ ኦማማ ቢንት አልዱጃይድ ከጋሕሳን ጎሳ አራተኛ ሃምዛ ቢንት ቀይስ ከሙሃሪብ እብን ፊራ ፊህር ጎሳ አምስተኛ እሞ አልአስዋድ ከታግሊብ ጎሳ ስድስተኛ ዱምክ ቢንት አል አሰባጋ ከከልቢ ጎሳ ሰባተኛ ቢንት ቆርባ ከታግሊብ ጎሳ ይቀጥላል። ገጽታቸው ረዘም ያሉ ረዘም ያሉ ጸጉራም እና ጠቆር ያለ ቆዳ ያላቸው ሰው ነበሩ። ወደ እስልምና ሰዒድ ብን ዘይድ ረዲ ላሁ አንሁ የፋጢማ ቢንት አልከጣብ ረዲ ላሁ አንሁ ባል ስለ ነበር ኢስላም መሆኑን ይፋ አላወጣም ነበር።

ረዲ ላሁ አንሁ ቤታቸው ድረስ በመሄድ ለፋጢማ ረዲ ላሁ አንሁ ቁርአን እያነበበላት ነበር። አንድ ቀን ቁርአን እያነበበላት እያለ የኡመር ረዲ ላሁ አንሁ ድምፅ ሰምቶ ተደበቀ። ሆኖም ኃይለኛው ኡመር ረዲ ላሁ አንሁ እህቱና ሀባብ መታቸው። በዚህ ጊዜ እህቱ ክፉኛ ወድቃ ደም ፈሰሳት። ዑመር ረዲ ላሁ አንሁ ደሟን ሲያየው በጣም ተዘዘተ። እስልምና መቀበላቸው ሲረዳ ምን ምን ሲያነቡ እንደነበር ጠይቃቸውና እንዲያነቡለት ጠይቃቸው። ሱረቱ ጣሃ ነበረ። ዑመር ረዲ ላሁ አንሁ የዚህ ቁርአን ሱራ ሲሰማ ልብ ገለጠች። እናም ኢስላምን ተቀበለ። ስደት ወደ መድና

ጣላሀ እና ሰዒድ ረዲያላሁ አንሁ ሁለቱም በበድር ዘመቻ ላይ አልተሳተፉም። ምክንያቱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁለት የአቡ ሱፊያንን እንቅስቃሴ እንዲከታተሉ ተዘው ነበረ። ሁለቱም በበድር ዘመቻ ላይ የተገኘውን ምርኮኛ አካፍሏል። ሰዒድ ረዲያላሁ አንሁ

ሰዒድ ብን ዘይድ ረድ ላ አንሁ መቃብር ከሰአድ ኢብን አቢ ወቃስ ረድ ላ አንሁና ዓብዱላህ እብን ዑመር ረድ ላ አንሁ ውን ኖ ሰዒድ ብን ዘይድ ረድ ላ አንሁ አስርቱ ጀነት የተመሰከረላቸው ሰሃቦች ውስጥ አንዱ ና። ዘጠነኛ ጣላሃ እብን ዑበይዳ ረድ ላ አንሁ ጠልሃ ኢብን ዑበይዳ ረዲየላሁ አንሁ አስርቱ ጀነት ከተመሰከረላቸው ሰሃቦች ውስጥ አንዱ ናቸው። ከ5 መቶ 94 እስከ 6 መቶ 56 የኖረው ሰሃባ ነበሩም። ጠልሃ ኢብን ዑበይዳ ረዲየላሁ አንሁ በጣም የሚታወቅበት አንዱ ጀግንነቱ ነው። በምድርና በእሁድ ዘመቻ ላይ ጀግንነቱን አሳይቷል። ጣልሐ ኢብን ኦበይዳ ረዲዮላሁ አንሁ ህይወቱ ያለፈችው በግመል ዘመቻ ተብሎ በሚታወቀው ዘመቻ ነበር። ጣልሐ ኢብን ኦበይዳ ረዲዮላሁ አንሁ በነቢዩ ሰለላሁ ዓለይሂ ወሰለም ደጉ ጀሩ የሚል መጠሪያ ተሰጥቷቸዋል። ሁለት ጣልሐ ኢብን ኦበይዳ ረዲዮላሁ አንሁ በአምስት መቶ ዘጠና አራት አመት ካበታቸው ኦበይዳ ኢብን ዑስማን ካጣይም ጎሳ ቁረይሺ እና ከወላጅ እናቱ አልሳባ ቢንት አብደላ ከሃድራም ጎሳ ተወለደ። ገጽታቸው ጠቆር ያለ ቆዳ፣ ቢጫ ጸጉር፣ ቆንጆ ፊትና ጠበብ ያለ አፍንጫ ነበራቸው። አረማመዱ ፈጠን ፈጠን ያለ ነበረ። ጣለሄ ቤን ውበይዳ ረድያላሁ አንሁ ስኬታማ የሆነ የልብስ ነጋዴ በመሆን ሰላሳ ሚሊዮን ድርሃም የሚገመት ንብረት ነበረው። ወደ እስልምና በ612 ዓመት በአቡበክር አስዲቅ ረዲላሁ አንሁ ጣላሃን ረዲላሁ አንሁ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ይዟቸው ሄደ። ጣላሀ ቢን ኡበይዳ ረዲላሁ አንሁ እስልምናን ከተቀበለ የመጀመሪያዎቹ ስምንት ሰዎች ውስጥ አንዱ ሆነ። ከ614 እስከ 616 በነበረው ስቃይ ውስጥ አልፈዋል። ኢብን ሁወይሊድ አወክ ረዲየላሁ አንሁን ከጦለሀይ ረዲየላሁ አንሁ ጋር አብሯቸው አሰሩ። ከጠይም ጎሳ አንዳቸውም ሊረዷቸው አልሞከሩም ነበረ። በዚህ ክስተት ሁለት አብሮ ሁለቱም አብሮ ታሰሩ በሚል ይታወቁ ነበረ። ስደት በመስከረም ስድስት መቶ ሁለት ላሀ ረዲየላሁ አንሁ ከሶሪያ መስ ከነቢዩ ሰለላሁ ዓለይሂ ወሰለም እና ከአቡበክር ረዲየላሁ አንሁ ጋር አልከራር በተባለ ቦታ ላይ ተገናኙ። ከመካም በማምለጥ ወደ መዲና ተሰደዱ። አቡ ጦላሀ ረዲየላሁ አንሁ ከሶሪያ ይዘውት የመጡትን ልብሶችን ሰጧቸው።

ትንሽዬ መሬት ሰጡትና የራሱን ቤት ሰራበት። ጀግንነት ጣላሃ ረዲየላሁ አንሁ ከሰይድ ብን ዘይድ ረዲየላሁ አንሁ ጋር የአኺራ ወንድም ሆኑ። ጣላሃ እና ሰይድ ረዲየላሁ አንሁ ሁለቱም በበድር ዘመቻ ላይ አልተሳተፉም። ምክንያቱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁለቱም የአቡ ሱፍያንን እንቅስቃሴ እንዲከታተሉ ተዘው ነበረ። ሁለቱም በመድር ዘመቻ እና በመድር ዘመቻ ላይ የተገኙ ምርኮኛ ተካፍሏል። ጧልሃ ብን ኡበይዳ ረዲያላሁ አንሁ በእሁድ ዘመቻ ላይ ጀግንነቱን ከነቢዩ ሰለላሁ ዓለይሂ ወሰለም ጎን በመቃወምም አሳይቷል። የእሁድ ዘመቻ ሙስሊሞች የተሸነፉበት ዘመቻ እና ብዙ ሙስሊሞች ህይወታቸውን ያጡበት ዘመቻ ላይ ነቢዩ ሰለ ላሁ ዐለይሂ ወሰለም ቀስት በእጆቹ ሲከላከል ነበረ። በዚህ ተግባሩ ሁለት ጣቶቹ ፓራላይዝ ሆነዋል። ጣላሃ ኢብን ኡበይዳ ረዲየላሁ አንሁ ጭንቅላታቸው ላይ ሁለት ቦታ ተመተው ነበረ ከሰባ አምስት ቦታዎች ላይ እንዲቆሰሉ ይናገራል። ጣላሃ ኢብን ኡበይዳ ረዲየላሁ አንሁ ከነብዩ ሰለ ላሁ ዐለይሂ ወሰለም ጋር በመሆን የሸለቆን ዘመቻ ተሳትፏል። ቤተሰብ ጣልሃ ኢብን ዑበይዳ ረዲየላሁ አንሁ በአጠቃላይ 15 ልጆች ከስምንት ሚስቶቻቸው ነበራቸው። ሚስቶቻቸው፣ ሀምና ቢንት ጀህሽ ከአሰድ ጎሳ በ625 ዓመት አገቧት፣ ሁለት ልጆችን አፈሩም። ሁለተኛ፣ ሀውላ ቢንት አልቃቃ ከተሚም ጎሳ ሙሳ የተባለ ልጅ ወልደዋል። ሶስተኛ መምሁር ሁርሱም ቢንት አቡበክር ረዲያላሁ አንሁ ሶስት ልጆችንም አፈሩም። አራተኛ ሱዳ ቢንት አቃፍ ከሞራ ጎሳ ሁለት ልጆች ነንበራቸው። አምስተኛ አልጀርባ ቢንት ከሳማ ከጣይ ጎሳ አንድ ሴት ልጅ አፈሩም። ስድስተኛ አልፋራ ቢንት አሊ ከታጋሌብ ጎሳ ነንበሩም። የግመል ዝመቻና ሞት የግመል ዘመቻ የተካሄደው እየተካሄደው በተህሳስ 1656 ነበር። ጠላሀ ኢብን ኦበይዳ ረዲላሁ አንሁ በቀስት ተወግቶ በከፍተኛ ሁኔታ ተጎዳ። ነገር ግን እሱን ለማዳን ጥረት ቢያደርጉም በመጨረሻ ጣላሀ ኢብን ኦበይዳ ረዲላሁ አንሁ እንዲህ ሲል ተናገረ፤ ተውኝ ይህ ከአላህ ስብሀነ ወተዓላ የተላከ ቀስት ነው። በመጨረሻም በ64 ዓመቱ ህይወቱ አለፈች። ጦላሃ ኢብን ኡበይዳ ረዲ ላሁ አንሁ አሸራ ሙበሽር አስርቱ ጀነት በዱኒያ ላይ የተመዘገረላቸው ሰሃቦች ውስጥ አንዱ ናቸው። አስረኛ ዙበይር ኢብን አልአዋም ረዲ ላሁ አንሁ ዙበይር ኢብኑ አልአዋም ኢብኑ ኩዋሊድ ኢብኑ አሰድ ኢብኑ አብዱል ዑዛ ኢብኑ ኳሲ ኢብኑ ኳሊብ ኢብኑ ሞራ ኢብኑ ካብ ኢብኑ ሉአል አልቁረይሽ አልአሲድ በታላቅ ወንድ ልጁ መጠሪያ አቡ አብዱላሂ እየተባለ የሚጠራ ነበር። አብዱላሂ የነብዩ የቅርብ ጓደኛና ደቀ መዝሙር ነበረ። በተመሳሳይ ሁኔታ የልጁ አክስት ሶፊያ ቢንት አብዱል መጠሪብ ነበረች። ዑመር ከሞተ በኋላ የኸሊፋ የሃይማኖት መሪዎች ምርጫ ከሚያከናወኑ ስድስት ውስጥ የማማከርን አባል አንዱ ነበረ። እናቱ አቦቴ ጣሄር እያለች ትጠራው ነበረ። ሆኖም ግን ዙበይር የሃይማኖቱ ተከታይ በነበረው ወንድ ልጁ አብዱላሂ በይበልጥ ይታወቅ ነበረ። በወቅቱ አራተኛው እና አምስተኛው ሙስሊም ሳይሆን አይቀርም። ሆኖም ግን የትውልድ ቀኑም ሆነ እስልምናን የተቀበለበት እድሜው በውል አይታወቅም። ወደ አቢሲኒያ በስደት ሂዶ ነበረ። በሁሉም ጦርነቶች ላይ ተሳታፊ እንደ መሆኑ መጠን ግብፅን ድል ለመንሳት ጉልህ የሆነ አስተዋጽኦ አበርክቶ ነበር። በጀማል ጦር ላይ ተሳታፊ ነበረ ሆኖም ግን የኋላ ኋላ ጦርነቱ ላይ ሙሉ በሙሉ ተካፋይ አልነበረም። ወደ መዲና የሚመለስበት ወቅት በተሚም ጎሳ ይዞታ ስር በነበረው ውሃማ አካል ሊደርስ ችሏል። ቀጥሎም አሚር እብን ጃርሙዝ ተከታይ ሆኖ ነበረም ሳይባዊ በሚባል ሸለቁም አማ ቦታ ላይ ዙበይር ገሎታል። ለእስልምና እየሰጠው አገልግሎት በአይሁድ ተይዞ የነበረው ሮማ ሃያ ሺህ ድርሃም ገብቶለታል። እንዲሁም ለሙስሊሞች በነፃ ይገለገሉበት ዘንድ ፈቅዷል። በወቅቱ በሩቅያ ላይ በደረሰው ጽኑ ሕመም በነቢዩ ፍቃድ ኡስማን በበድር ጦርነት ላይ ተካፍሏል። ከበድር ጦርነት በስተቀር ሙናፊቅ ከነበሩትና የእስልምና ሃይማኖት ጠላት ከነበሩት ጋር በሙሉ በተደረገ ጦርነቶች ላይ ተካፍሏል። የኦስማን ኸሊፋነት የእስልምና ሃይማኖት መሪነት፣ በእስልምና ሃይማኖት አገልግሎቱ ህዝቡ ባደረገው ቅኝት ኦስማንን በእስልምና ሃይማኖት መሪነት ከኸሊፋነት ሊመርጠው ችሏል። ዑስማን ይህ የመንግስት አስተዳዳሪነት ስልጣን ከተከበረ በኋላ የእስልምና ሃይማኖት በጦርነት ድል መንሳት ፈጣሪ የሆነ መረታውን አሳይቷል። በዚህ ወቅት ሙስሊም ጠላቶቹ የነበሩትን ጁሩዘያን፣ ጣሪቃ፣ ፋርያብን እና ብልህን ድል ለመንሳት ችሏል። ከዚህ በተጨማሪ ሁለት የቱሃሪስታን ክልሎች የሳይፈርስና የሮሃዲስ ደሴቶች የኢፍራቅያ ክልሎች፣ በተጨማሪ አንቶሮራ ግዛት ውስጠኛውን ክፍል እስከ ቲፋሊስ ድረስ በጦርነት ድል ሊነሳ ችሏል። መጤዎች የኋላ ኋላ ተነስቶ በነበረው ብጥብጥ ሕይወቱ ልታልፍ ይችላለች። ውድና የተከበራቸው የቻናል ቤተሰቦች የዛሬው ታሪካችን እዚህ ጋ ያበቃል። በሌላ ታሪክ እስከምንገናኝ ድረስ ደህና ሁኑልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እንድታበረታቱኝ ጠይቃለሁ። ሀሳብ አስተያየታችሁም አይለየኝ ይላለሁ። ወሰላሙ አሌይኩም ወራህመቱላ ወበረካቱ